ጤና ይስጥልን የሸገር ቤተሰቦች የሰዓቱን ዜናዎች ይዘን ቀርበናል። ለመከታተል እንዲያመቻችሁ ዋና ዋናዎቹን ላስቀድም። ህወሓት አስደንጋጭ መግለጫ ወጣ፣ ግንቦት ሃያንም እያከበረ ይገኛል። የታሰሩ የጤና ባለሙያዎች እስካሁን ድረስ ፍርድ ቤት አለመቅረባቸው ተነገረም። በጋምቤላ በባስ ትራንስፖርት ውስጥ የነበሩ ስድስት ሰዎች ተገደሉ። እስራኤል ኮሌራ በሽታ ከኢትዮጵያን የመጣብኝ ኢትዮጵያ ከሄዳችሁም የቧንቧ ውሃ እንዳትጠጡ ስትል ተናግራለች። ባለቤቴ ለቀልድ ነው የገፋችኝ ሲሉ ማክሮን ምላሽ ሰጥተዋል። አውሮፕላኑ በረራ ላይ እያለ በር ሊከፍት የነበረው ግለሰብ ተይዟል። ስለ ሊቨርፑል ደጋፊዎች አደጋም የምንላችኋለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ወደ ዝርዝር ዜናዎቹ እናልፋለን። ከዛ በፊት ግን ይህንን ቻናል አዳዲስ መረጃዎች እንዲደርሳችሁ ሰብስክራይብ አድርጉ፣ የደውል ምልክቷንም መጫን አትርሱ። ታሪካዊና ሞራላዊ ግዴታን ለመወጣት ቃል እገባለሁ ሲል ሕወሓት መልእክት አስተላለፈም። በምርጫ ቦርድ ተሰርዟል የተባለው ሕወሓት ግንቦታውያን በተመለከተ ሰፋ ያለ መግለጫ ያወጣ ሲሆን በመግለጫውም የኢትዮጵያ መንግስት የፕሪቶሪያና የሰላም ስምምነት ሙሉ በሙሉ ለመተግበር ምንም አይነት ፍቃደኝነት አይታይበትም ብሏል። ጨምሮም የፕሪቶሪያ ስምምነት ሙሉ ለሙሉ ባለመከበሩ የተወረሩ መሬቶቻችን በጠላቶቻችን እጅ ይገኛሉ። የተፈናቀሉ ዜጎችም ለአመታት በመጠለያ ውስጥ ሆነው በራብና በበሽታ እየተሰቃዩ ናቸው። ህዝባችን ለተፈጸመበት የጄኖሳይድ ጥቃት ፍትሕ አላገኘም። ይህ ሁሉ ሆኖ ግን የፓርቲያችንና የጊዜያዊ አስተዳደራችን የህዝባችን ትግል ስትራቴጂ አሁንም ሰላም ነው በማለት አስረድተዋል። ህወሓት ሲቀጥልም እነዚህ ችግሮች በሰላማዊና በፕሪቶሪያ ስምምነት መሰረት እንዲፈቱ በእኛ በኩል የሚጠበቀውን እያደረግን ነው። የኢትዮጵያ መንግስት ግን ሆን ብሎ የፕሪቶሪያ ስምምነት ያዘገየ ሲሆን አሁን ደግሞ ስምምነቱን የመጣስ ምልክቶች እየታየበት ይገኛል። በመሆኑም ወደ ስምምነቱ እንዲመለስ ጥሪ እናቀርባለን ብሏል። አለም አቀፍ አደራዳሪዎች፣ መንግስትና ተቋማት የፕሪቶሪያ ስምምነት ተግባራዊ እንዲሆንና የትግራይ ህዝብ ስቃይ እንዲቆም ታሪካዊ ኃላፊነታቸውን እንዲወጡ አሳስቧል። ፓርቲው ለትግራይ ህዝብን ባስተላለፈው መልእክት አሁን በአስቸጋሪ የትግል ምዕራፍ ውስጥ እንደሚገኝ ይገልጿል። ጨምሮም የድላችን ምንጭ የሆነውን አንድነታችንን ለማፍረስ ከሚጥሩ ተጠንቀቁ ብሏል። ህወሓት የትግል ስኬት ታሪክ እንዳለው ጠቅሶም የዚህ ድል ምልክት በሆነው ግንቦት ሃያ ህጋዊ፣ ታሪካዊና ሞራላዊ ግዴታን በመወጣት ወደፊት እንደሚጓዙ ቃል ገብተዋል። በበርካታ የሀገሪቱ ክፍሎች ፍርድ ቤት ሳይቀርቡ ከአስር ቀናት በላይ ታስረዋል ሲሉ የጤና ባለሙያዎች ተናገሩ። በምዕራብ ጎንደር ዞን መተማና በሰሜን ጎንደር ዞን ደባርቅ አጠቃላይ ሆስፒታሎች ሀያ የጤና ባለሙያዎች ከታሰሩ ከአስር ቀናት በላይ እንደሆናቸው የስራ ባልደረቦቻቸው ለቲግቫ ኢትዮጵያ ገልጸዋል። የጤና ባለሙያዎቹ ፍርድ ቤት ሳይቀርቡ ከአስር ቀናት በላይ ታስረዋል። ስማቸው እንዳይጠቀስ የጠየቁ በደባርቅ ሆስፒታል የሚሰሩ የስራ ባልደረቦቻቸው እንደተናገሩ ከሆነ ስምንት የጤና ባለሙያዎች የታሰሩት በአገር አቀፍ ደረጃ በሐኪሞች እየተነሳ ያለው መሰረታዊ ጥያቄ ይዛችሁ ፊት የወጣችሁት እናንተ ናችሁ ተብለው ነው። የሙያ አጋሮቻቸው ስራቸውን ሳያቆሙ የአገር ሽማግሌዎችና የሃይማኖት አባቶችን በማሰባሰብ ሆስፒታሉ ስራ አለማቆሙን አሳይተው ታሳሪዎቹ እንዲፈቱ ለአካባቢው ባለስልጣናት ሽማግሌ ቢልኩም ሌላ ግንኙነት አላችሁ በማለት ሊለቋቸው አልቻሉም ተብሏል። በተመሳሳይ በመተማ ሆስፒታል አስራ ሁለት ባለሙያዎች በገንደዋ ፖሊስ ጣቢያ ታስረው እንደሚገኙ ስማቸው እንዳይጠቀስ የጠየቁ የስራ ባልደረቦቻቸው ገልጸዋል። ባለሙያዎቹ ከታሰሩ ከአስር ቀናት በላይ የሆናቸው ሲሆን እስካሁን ፍርድ ቤት ግን አልቀረቡም። የታሰሩበት ፖሊስ ጣቢያም ጠባብ ከመሆኑ በተጨማሪ አካባቢው ያለው ከፍተኛ ሙቀት ከፍተኛ የጤና እክል ያጋጠማቸው እንደሆነም ገልጸዋል። አንዳንድ ታሳሪዎች የስኳርና የደም ግፊት ታማሚ በመሆናቸው ሙቀቱን መቋቋም እየተሳናቸው በመሆኑ የከፋ ችግር ከመከሰቱ በፊት እንዲለቀቁ ጥሪም አቅርበዋል። የአማራ ጤና ባለሙያዎች ማህበር መረጃው እንዳለው ገልጾ ጉዳዩን እየተከታተልኩ ነው ሲል ለቲክቫ ኢትዮጵያ ያሳውቋል። ይህ በተለያዩ አካባቢዎች የጤና ባለሙያዎች እስር እንደተዳረጉ ይታወቃል። ለመሆኑ ምን ያህሉ ፍርድ ቤት ቀርበዋል? አውቶቢሱ እየተጓዘ የሙርሌ ታጣቂዎች ከመንገድ አድፍጠው ተኩስ ከፍተው አራት ወንዶችን ሁለት ሴቶችን መኪና ውስጥ እንዳሉ ገለዋል። ከዲማ ወደ ጋምቤላ ከተማ ከ30 በላይ ሰዎች አሳፍረው ሲጓዝ የነበረው አውቶቢስ የሙርሌ ታጣቂዎች በከፈቱበት ተኩስ ንጹሐን መገደላቸውን የጋምቤላ ክልል ለቲግፋ ኢትዮጵያ ገልጿል። የክልሉ ኮሚዩኒኬሽን ቢሮ ኃላፊ አቶ ኡጁሉ ጌሎ በሰጡት ቃል የሙርሌ ጎሳ ታጣቂዎች በከፈቱት ተኩስ ስድስት ተሳፋሪዎች መገደላቸውን ገልጸዋል። ጥቃቱ የተፈጸመው እሁድ ግንቦት 17 ቀን 2017 ዓ.ም እንደሆነ አውቶቡሱ እየተጓዘ የሙርሌ ታጣቂዎች መንገድ ላይ ደፈጣ ይዘው ተኩስ እንደከፈቱ የጸጥታ አካልም አሁን ክትትል እያደረገ እንደሆነ አስረድቷል። አራት ወንዶች፣ ሁለት ሴቶች ከመኪናው እንዳሉ ተገልለዋል። ከሟቾች ባሻገር በጥቃቱ የቆሰ ሉ እንዳሉ ቲግቫ ኢትዮጵያ የጠይቃቸው ሲሆን እስካሁን ድረስ የደረሳቸው መረጃ የሟች ብቻ እንደሆነ ተናግረዋል። በአጋጣሚ በአውቶቡሱ ተሳፍሮ የነበረ አንድ የክልሉ ቀበሌ ሚኒሻ በአንድ የሞርሌ ታጣቂ ላይ የአጸፋ እርምጃ ወስዶበት ታጣቂው እንደተገደለ የሚመለከት መረጃ እንደደረሳቸውም አስረድተዋል። ታጣቂዎቹ ከብት መዝረፍ፣ ህፃናትን መውሰድ የለመደባቸው ትሬንድ ነው ሲሉም ተደምጠዋል። እሁድ ባሱ የተመታበት ቦታ ብዙ ጊዜ የወረዳ ከፍተኛ አካላት ትኩረት የሚደረግበት ነው ግን የትናንቱ ክስተት በአጋጣሚ ከባድ ነበርም ብለዋል። ከዚህ ቀደም በሙሩሌ ታጣቂ የተገደለ የሚባል አንድ ሁለት ሰዎች እንደነበሩ ያስታወሱት አቶ ጆሎ የትናንቱ ጥቃት ትንሽ የሚያሳዝን ነው። ሆኖም ግን እዛ አካባቢ የጸጥታ አካላት አሁንም በቁጥጥር በአግባቡ እየ እየተሰሩ ይገኛሉ ብለዋል። ክልሉ ከወር በፊት ለቲክቫ ኢትዮጵያ በሰጠው ቃልም በተለይ እስከ መያዝ የመጨረሻ ድረስ ታጣቂዎች የሚፈተኑበት ወቅት ነበር ብለዋል። ኩሬዎች ስለሚደርቁ ለእነሱ መምጣት አመቺ ይሆናል። አሁንም ትንሽ ትንሽ ምልክቶች እያየን ነው፣ እየመጡም ነው ብለዋልም። በተለይም ታጣቂዎቹ የሚገቡባቸው በሮች ላይ የሁላችንም የጋራ ጥረት ያስፈልጋል። ይህን ሁሉ ድንበር በሰራዊት ለማስጠበቅ በጣም አስቸጋሪ ነው፣ ሰፊ ቦርደር ነው ሲሉም አስገንዝበዋል። በእስራኤሎች ኢትዮጵያ እንዲህ ተብላለች። የእስራኤል ጤና ሚኒስቴር ከኢትዮጵያ የመጣ ኮሌራ አግኝቻለሁ አለም። የእስራኤል ጤና ሚኒስቴር ዛሬ ቢያወጣው መግለጫ ከረጅም ዓመታት በኋላ ለመጀመሪያ ጊዜ በሀገሪቱ ውስጥ የኮሌራ በሽታ መገኘቱን አስታውቋል። ሚኒስቴሩ እንዳለው ይህ በሽታ የተገኘው ሶስት ሰዎች ላይ ነው። ሁለቱ ወደ ኢትዮጵያ ሄደው የጉድጓድ ውሃ በመጠጣታቸው በሽታው እንደያዛቸውና ሶስተኛው ደግሞ ከዚያ የመጣ ውሃ በመጠጣቱ ለበሽታ መዳረጉን መግለጹን ነው ዘ ታይምስ ኦፍ እስራኤል ጋዜጣ የዘገበው። ኮሌራ ድርቀትና ማስመለስ የሚያስከትል በሽታ እንደሆነ የጠቀሰው ዘገባው ለሰውነት ፈሳሽ ማለቅና ለሞት እንደሚዳረግም አስረድተዋል። ይህ በሽታ በአብዛኛው የንጽህና አጠባበቅ ስርዓታቸው ደካማ በሆኑ ደሃ ሀገራት ውስጥ የሚከሰት መሆኑንም ተናግሯል። የእስራኤል ጤና ሚኒስቴር በሰጡት ማሳሰቢያም እስራኤላውያን ወደ ኢትዮጵያ ሲሄዱ የቧንቧ ውሃ ከመጠጣትና በመንገድ ላይ የሚሸጡ ምግቦችን ከመብላት እንዲቆጠቡ መግለጻቸውን ነው ዘገባው ጨምሮ የገለጸው። ማክሮን በአደባባይ የተገፈተሩት ለቀልድ እንጂ የቤት ውስጥ ጸብ አይደለም ተባለም። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ለጉብኝት ቪየትናም ዋና ከተማ ሃኖይ አውሮፕላን ማረፊያ ደርሰው ከአውሮፕላኑ ሊወርዱ ሲሉ የሆነው በዓለም ዙሪያ መነጋገሪያ ሆኗል። የአውሮፕላኑ በር ተከፍቶ ፕሬዝዳንቱ ፊት ለፊት ላይ በሚታዩበት ጊዜ አንድ እጅ ጸብ በሚመስል ሁኔታ ፊታቸውን በኃይል ሲገፋው ታይቷል። በዚህ ጊዜም ፕሬዚዳንቱ ምንም እንዳልተፈጠረ የእጅ ሰላምታ ሰጥተው ሚስታቸው ከጎናቸው በማድረግ ከአውሮፕላኑ ወርደዋል። እሁድ ምሽት በፕሬዚዳንቱ አውሮፕላን ውስጥ የማክሮን ሚስት ብሪጂት ፊታቸው ሳይታይ ከአውሮፕላኑ በር በጎን በኩል ሆነው በእጃቸው የማክሮንን ፊት በኃይል ሲገፍትሩት የተቀረጸው ምስል በጥንዶቹ መካከል የተፈጠረ ጸብ እንዳለ እየተናገረ ነው። ፕሬዚዳንት ማክሮን በድንገት በገጠማቸው ነገር መጀመሪያ ላይ የደነገጡ ቢሆንም ወዲያውኑ ምንም እንዳልተፈጠረ በማስመሰል ከአውሮፕላኑ ውጪ ሊቀበሏቸው የ ለተሰበሰቡ የቪየትናም ባለስልጣናትና ካሜራ ደቅነው ለሚጠብቋቸው ጋዜጠኞች የእጅ ሰላምታ ሰጥተው ነበር። ነገር ግን ምስሉ ከተሰራጨ በኋላ ማክሮን በሚስታቸው ሲመናጨቁና ሲገፈተሩ በድንገት በህዝብ ፊት መታየታቸውን በመጥቀስ ጉዳዩ በጥንዶቹ መካከል የተፈጠረ ጠንከር ያለ ችግር ሳይኖር አይቀርም ተብሏል። የፈረንሳይ መገናኛ ብዙኃን የፕሬዝዳንቱ ቤተ መንግስት ኤሊሴ ምንጮችን ጠቅሶ እንደዘገበው ክስተቱ ፕሬዝዳንቱና ባለቤታቸው መካከል የመቀላለድ ሁኔታ ነው ሲል ማክሮን በበኩላቸው እየተቀላለዱ ሳለ መታየታቸውን በመግለጽ አስተባብለውታል። ግን ቪዲዮን ስትመለከቱ መቀላለድ ይመስላል። ኮሜንት ላይ አስተያየታችሁን አስቀምጡልን። በበረራ መሃል የአውሮፕላን በር ለመክፈት የሞከረው ግለሰብ በኦል ኔፕል ኤርዌይስ በረራ ውስጥ የነበረው አንድ ተሳፋሪ በጉዞ መሃል የአውሮፕላን የመውጫ በር ለመክፈት መሞከሩ ተገልጿል። በረራው ከቶኪዮ ሃኔዳ አውሮፕላን ማረፊያ በሰላም ተነስቶ በጉዞው ላይ ባለበት ወቅት ነበር ይህ ግለሰብ የአውሮፕላን በር ለመክፈት ግብ ግብ ውስጥ የገባው። ታዲያ በዚህ ምክንያት ከቶኪዮ ተነስቶ መዳረሻውን ሂውስተን ለማድረግ ያለመው አውሮፕላን በሲያትል አየር መንገድ ሊያርፍ ግድ ብሎታል። በሁኔታው የተደናገጡት የበረራ ሰራተኞችና ተሳፋሪዎችም ግለሰቡን የህግ አስከባሪዎች ከመድረሳቸው በፊት ማስቆም ችለዋል። የሲያትል ወደ ፖሊስ ተሳፋሪው የመውጫ በሮችን በበረራ መሃል ለመክፈት ሞክሮ እንደነበረ ማረጋገጡን ኤንቢሲ ኒውስ ዘግቧል። እናም በኋላ ላይ ባለስልጣናት ተሳፋሪው የህክምና ችግር እንዳለበት ወስነው በአቅራቢያው ወደሚገኝ ሆስፒታል ወስደውታል። አውሮፕላኑ ግለሰቡን አውርዶ ጉዞውን በመቀጠል ወደ መዳረሻው ሂውስተን በሰላም አርፏል። የሊቨርፑልን ደስታ የነጠቀው ክስተት ሃያኛው የፕሪምየር ሊግ ድላቸውን ያሳኩት ሊቨርፑላውያን ድሉን ከደጋፊዎቻቸው ጋር በማጣጣም ላይ በነበሩበት አጋጣሚ አደጋ መድረሱ ታውቋል። መላው የቡድኑ አባላት ድሉን ከደጋፊዎች ጋር በመሆን በከተማው ተዘዋውሮ እያከበሩ ባሉበት ሁኔታ አንድ ኃላፊነት የጎደለው ግለሰብ ሆን ብሎ ተሽከርካሪውን ወደ ደጋፊዎች አቅጣጫ በፍጥነት በማሽከርከር ጉዳት ማድረሱ ታውቋል። ከክስተቱ በኋላ ግለሰቡን በፍጥነት በቁጥጥር ስር እንደዋለው ያስታወቀው የከተማው ፖሊስ የማጣራት ሂደቱ እንደሚቀጥል በመ በመግለጽ በሁኔታው ላይ ማዘኑን አስታውቋል። እስካሁን ባለው መረጃ ክስተቱ ለሞት የተዳረገ ሰው ስለመኖሩ አለመኖሩ ያልገለጸው ፖሊስ በቁጥጥር ስር ያዋልኩት ግለሰብ ግን የ53 ዓመቱ ብሪታናዊ ዜጋ ነው ሲል ገልጿል። ይህንን ቪዲዮ ማየት የምትፈልጉ ቴሌግራም ላይ ቪዲዮን አስቀምጫ ያለው የቴሌግራም ሊንክ ደግሞ ባዮ ላይ ያለላችሁ ተጭናችሁ ገብታችሁ መመልከት ትችላላችሁ። በሸገር ፕሬስ ዩቲዩብ ቻናል የድርጅቱን አገልግሎትና ምርት ማስተዋወቅ ከፈለጉ በስልክ ቁጥሮቻችን ይደውሉ። በጥራትና በተመጣጣኝ ዋጋ አገልግሎቱን ያገኛሉ። ሸገር ፕሬስ የሰዓቱ ዜናዎች እነዚህን ይመስላሉ። በሌላ ዜናዎች እንገናኛለን። ሰላም ሁኑ።